አንተን ነበር ፍቅረኛ አድርጌ የቀረብኩ። በጣም የምታሳፍር ወራዳ ሰው ነህ። እሺ ሌላ ምን ምርጫ አለሽ? በዚህ መንገድ አገኛታለሁ ብለህ ካሰብክ ቀጥልበት። ትላለች ማለት ነው። እርግዝናው እርግዝናው ለየ እርግዝናው አመመሽ እንዴ? ወይኔ ጉዴ! ትሁት ወይኔ ጉዴ! ኑሐሚን ወይኔ ጉዴ! ኑሐሚን ወይኔ ጉዴ! ኑሐሚን እርጉዝ መሆኗን አረጋገጠች። እርኩዝ ነኝ ማለት ነው ይሄ ሊሆን አይችልም፣ ይሄ ሊሆን አይችልም አለች። በጣም አዘነች። ውይ ሰላም ውድና የተከበራችሁ ይሄልሲ ቤተሰቦች እንዴት ናችሁ? ደና ናችሁ? እኔ ደና ነኝ እግዚአብሔር ይመስገን። ይሄን ቪዲዮ እንዳያችሁ ላይክ እና ሼር ሰብስክራይብ አድርጉም ቤተሰቦች፣ ነባሮችም ደሞ ላይክ እና ሼር እያደረጋችሁ አበረታቱኝ። ዛሬ ኑሐሚንን ድራማ ክፍል 29ን ይዤላችሁ ማጥቻለሁ ማለት ነው። በጣም የሚገርም በጣም የሚያስደነግ ነገር ተፈጥሯል ማለት ነው። ተከታተሉኝ ቤተሰቦች። በስማም ሁሉ መንፈስ ቅዱስ አንቺ ያምሻል? ጤነኛ አደለሽም። እንዲ ናሆም፣ ናሆምን ተደበቀች ና ከኋላ ሆና እያየችው እንዴት እንደደነገጠ የብርጭቆ ነገር ና የጠረጴዛውን ነገር እግዜር ይወቁ። ምን ደነገጥክ ደግሞ? እና የሚያስደነግጥ ጥፋት የሰራሁትአለ እንዴ? ትልና ታና ቆጭ ትላለች። ከኩርሲዎች ጥያቄን አልመለሽልኝም። እንደ ጥላ ከጀርባዬ ቁመሽ ነው ምታረጌ የነበረው ያምሻል ወይ እያልኩሽ ነው? አዎ፣ በጣም ያመኛል። አዎ ያመኛል ትላለች። በአንደኛው ህመሜ ላይ ሌላ ህመም እየተጨመረብኝ፣ አዎ በጣም ያመኛል። እና ይህን ሁሉ ስራ ሰርተሽ እንዴት ነበር ጤነኛ መሆን ያማረሽ ይላታል ናሁም አዲሰው። መጨረሻው ምን እንደሆነ ታውቂያለሽ? መንገድ ላይ ጨርቁን ጥሎ ሲነወልል መሄድ እና አሁን እንግዲህ እንደዚህ በእንደዚህ አይነት ሁኔታ አበሳጭቷታል፣ አምራንን። አምራን በጣም ተናዳለች። ኦማይ ግርነስ። ከዛም ባለፈ ደግሞ ለሚሰራው ለእያንዳንዱ ስራ ሲያስበረግገው እንደማየት ይላል። ቆይ የምፈልገሽ ነው። እኔ ጋ የመጣሽው ምን ቀረኝ ብለሽ ነው? እኔ እኮ ይህኔ ከሰራተኛዋ ጋር ተኝታሉ እያስቤ ነበር። ለካንተ እዚህ ጋር መጠጥህን እየጠጣህ ነው። ምንድነው የምታወሪው? የምን ሰራተኛ ነው የምታወሪው? ምንድነው የምታወሪው? አጥተ ሰክረ ገብተ ከዛሽ ከኑሐሚ ጋር መተኛ ተህን ያልሰማው ነው እንደ የሚመስልህ፣ ግን እንዴት ብትወርድ ከሰራተኛ ጋር ምን አገባሽ? ምን አገባሽ አምራን ምን አገባሽ? አንቺ ጥለሽው የሄድሽውን ነገር እሷ ብታነሳው አንቺ ምን አገባሽ? አንቺ ከሃዲ። ማነው ደግሞ እንደዚህ ያደረገሽ? ማን የነገረሽ ያችን ኑሐሚ እናት ይላታል። አይ አዎ አለች እሱ ጋር ልታጣላት። ግድ የለ እናንተ፣ የፈለገ ነገር ብትሰክር እሷ ክፍለ ድረስ ብትመጣ አንተ እንዴት እንደዚህ አይነት ነገር ታደርጋለህ ከሰራተኛ ጋር? አእምራን እርግጠኛ ነሽ እሷ ናት የነገረችሽ? እና ታዲያ እሷ ካልነገረችኝ ማንነው ነገር ብዬ ልንገረ? እሷ ናት የነገረችኝ። እግዚኦ መሀርና ክርስቶስ እንተም እሷም በጣም አሳፋሪ ናችሁ። ገና ለገና አእምራን አስቀየመችኝ ብለህ እንደዚህ ታደርጋለህ? ያ ማለ ይህ ማለ ናሁም እሷ አምና ኑሐሚን ከሆነ የነገረችሽ እሷ ነው ያደርገኝ አምራን ግን አንቺ ፈጥረሽ ከሆነ ይን ነገር ያወራሽው እመኝኝ ከዚህም በላይ ይበቃልሻለ እመኝኝ አዎ ከስህተት ላይ ስህተት እየሰራሽ ነው አምራን ከስህተት ላይ ስህተት ከክደት ላይ ክደት ከውሸት ላይ ውሸት እየፈጠረች ነው አምራን የምትባለ ሴት ማለት ነው ኧረ በፈጠረሽ ኑሐሚን ለቀቅ አድርጊ እንዴ እሺ ተቀመጥ እባክህን ትንሽ ጊዜ እናወራ ባክሽ ልቀቂኝ ቀለኛ ይኔ ወይኔ ወይኔ፣ ድጋሜ ስትተሳሳትኩ ድጋሜ ውሸት ዋሸው ትላለች። እንግዲህ ብቻዋን ሆና ማለት ነው ያለችውን የነገርኳችሁ። ኑሃሜ ማረገዟን ካረጋገጠች በኋላ እያለቀሰች እንዴት ነው እሺ ላባዬ የምነግረው ቆይሽ፣ ምን ብዬ ላባዬ የምነግረው ቆይ፣ ምን ብዬ ላስረዳው እያለች ነው እንግዲህ። በጣም ከባድ ነው ያደረገ የተደረገባት ነገር። እያለች በጣም እያለቀሰች ነው። ይኔ ምስኪን ኑሐሚን ብትሞች ይሻልሻል ብትሞች ይሻልሻል፣ እያለች እንግዲህ በጣም እያለቀሰች ነው። ኑሐሚን አርግዛለች። ጉርዴት ጉድ ጉድ። አሁን ነው ኑሐሚን የምትጣቀቀው። አባትሽ ነገር ሰምቶ በድንጋጤ ከሚሞት አንቺ ብትሞች ይሻልሻል፣ እያለች በጣም ደምባ እያለቀሰች ነው። በስማ እሺ፣ አሁን በሞት እኮ እኔ ብቻዬን አይደለም የምሞተው፣ ይሄ ምስኪን ልጅ ምንም የማያውቅ ልጅ አብሮ ነው የሚሞተው ብላ ታለቅሳለች ማለት ነው። ኑሐሚን በጣም ችግር ውስጥ ገብታለች። ኑሐሚን እንዴት ብላ ነው ከዚህ መከራ ውስጥ የምትወጣው? በጣም የሚያሳዝነውን ለመናገር፣ ቆይ ሻሙ ምን ባደርግ ይሻለያል? ትላለች። ቆይ አንቺ ግን ከኔ ጋር ምንድን ነው ያለሽ ችግር? እያለቀሰች እያለ ናሚ ገባና፣ አረ ቆይ አሁን ደግሞ ምን አጠፋሁት? ትለዋለች ማለት ነው። አረ ይልና ያለቅሰባት ይላታል ማለት ነው። ቆይ ለምራን ሂደሽ ምንድን ያልሻተኝ? መቼ ነው ሰክሬኒ ከአንቺ ጋር የተኛሁት? በጣም ልክሽን እያለፍሽ ነው። እሺ ምን ነማኝ? እንደዛ ሲያደርጉሽ በጣም እያዘንኩልሽ ነበር። ለካ አንቺ አንቺ ከምታደርጊው አንጻር የሚያደርጉብሽ ነገር ሁሉ ሲያንስሽ ነው ይላታል ማለት ነው። ምክንያቱም አምራን የተናገረችውን ነገር አምኖ መቶ እሷን እየተናገራት ነው። እሷ ደግሞ ሌላ ለራሷ ችግር ውስጥ ነው ያለችው። አንቺም ሆንሽ ሌላ ሰው ሂዶ ለአምራን የሆነ ነገር ብሏታል። መቼስ አምራን ፈጥራ ይሄን ነገር አታወራ ይላታል ማለት ነው። እንደዛ ካልክ ምናልባት ኤደን ናት ሂዳ የምትነግራት። ምክንያቱም እድሜ ሙሉ ስታሳቅቀ ይኖራለች እኔን የጎዳሽ መስሏት እሷ ናት ሂዳ የምትነግራት እንጂ እድሜ ሙሉ ነው ስታሳድደኝ የኖረችው ኤደን ናት ትለዋለች ማለት ነው። ጠረጠረች። ሄደን ማለት ይህች አዲሷ ሰራተኛ ናት ማለትም፣ ይቺ አዲሷ ሰራተኛ አራተኛ እህትሽ አትበለኝ። መጀመሪያውንም ነግሬሀለሁ እህቴ እንዳልሆነች። ወይ ምን አይነት ሰዎች ናቸው የተሰበሰባችሁት እናንተ። ህዝ ቤት ከመምጣታችሁ በፊት ሰላም ቤቱ ሰላም ነበረ። ምንድነው ቆይ እየተፈጠረ ያለው ነገር? ፍ ምን አይነት ነገር ነው? አንተ የምታውቀው እኛ ሶስታችንን ብቻ ነው። አንተ የማታውቀው አዲስ ሌላ አዲስ እንግዳ ከቤታችን መጥቷል፣ እያለሽ ወዷን እየነካሽ ታለቅሳለች እንግዲህ ምን ማድረግ እችላለሁ? ብላ ተደፍታ ታለቅሳለች ማለት ነው። ኑሐሚን ምስኪ ያቻምራን እኔ የነገርኳትን ታሪክ ናሚ እናት ነገረች ብላ ነገረችው። የምን ታሪክ ምንደ፣ ቆይ ምንደ የምታወሪው ትላለች ወይዘሮ ዝናሽ ማለት ነው። የተነሳ እየተጣሉ ነው እያልሽ ነው? ቀለ ናሆም እኮ በዛ ሊበላት ነው እኮ። እሷም እንደዋዛ አይደለችም ነገሩ ሁሉ እኔ ላይ ያላከከችው ነገሩ ስለምጣላኝ ባረገውም ባላረገውም እኔ ላይ መለጠፈው አይቀርም ነበር። አይዞት ትዬ ነገሩን ፎርሞ ፎርም አደር አያሲዘውና አረጋግቾ መጣለሁ። እንደምታረጊ አረጋግልኝ። ደግሞ ከዚህ መሀል የእኔ ስም በፍጹም እንዳይነስነስ። ምንም ችግር የለውም። ይህን ጉዳይ በእኔ ጣሉት። ምንም አያሳስበት። ወይ ጉድ! ሰው እንዴት ለተንኮል እንደዚህ ተስተካክሎ ይፈጠራል ማንኛውም አንቺ ለብዙ ነገር ታስፈልግኛለሽ፣ አለቻት ማለት ነው። ወይዘሮ ዘናሽ ታያቸው፣ ለመሆኑ ከአምራን ጋር የት ነው የምትተዋወቁት? አምራን አረን፣ ያምራን የምትባል ልጅ በሶሶ ማላቅም ማለችና ሽምጥጥ አድርጋ ሄደን ካደች ከፈለክ በመወዳትናት የምልላሉ። ቀስ ምንድነው ሄደን ተረጋጊ። በአንድ ጥያቄ ለምንድን ነው የሁሉ መሀል ለአንቺ የምሰማቸው ነገሮች በጣም መጥፎ መጥፎ ነገር ናቸው። እንዴት አትሰማ ሲጀምር፣ ኑሐሚን የምትባል እድያለች። እንዴት አትሰማ ስለኔ መጥፎ ነገር አንቺም አትረቢ ቆይ መነበሽ ነው እኔ አንቺ የት ያደረገኝ? ትልና ነዋሜ ትመጣለች ማለት ነው። እና አሁን እያስመሰለች ነው፣ የቅድሙ ሴራ እንዳለ የራሷ ነው። ወይኔ ምንድን ምንድነ የነገርኳት፣ እያወራችሁት ያለ ነገር ምንም አልገባኝም ትላለች ማለት ነው። ዛሬ ነው እንደ ታወቀ የቤት ስርዓት ማጣት። ወይዘሮ ዝናሽ ትመጣለች ማለት ነው። ማንንም እየሰበሰበ ውርቼ ላይ ቢቀመጥ ሰው ሲመጣ እኮ ነው ቤቱ ሰላሙን ያጣጣው። ወይ ስንቴ ነው የምናገረው አባቴ? አትናገሪብኝ አለቻት። ወይኔ ፊታውራሪ ልጅ እቺ፣ ትናንት የመጣችሁ ሰራተኛ እንኳን እንዴት ነው የምታናገረኝ ወይኔ ፍታወራሪ ልጅ ትለልጅ ዝነሽ ፍታወራሪ ኑሐሚን ቆይ፣ እንዴት አይነት ንቃት ነው? እናቴን እንዴት ነው የምትናገሪያት? ማናችሁም ሁኑ፣ ማንኛችሁም ከአምራን ጋር ተገናኝታችሁ የማይሆን ነገር ብትቀባጥሩ ዋላችሁ፣ ብሎ ኤደንንም ናሁም ኑሐሚንንም አስጠነቀቀ። ናሁም ማለት ነው እነቴን ነው የምላችሁ፣ የመጨረሻ ነው የምትጣሉኝ፣ የእውነቴን ነው የምላችሁ ይላቸው። አቃጠርሽና ምን አመጣሽ? ተሰሚኛለሽ ያምነኛ ለምትሆነ አሁን እዚህ በኋላ አይሰማሽም አያብንሽም ትላትና ትሄድና ሄደና ኑሐሚን ከአጠገቧውና ታወራታለሽ በንቀት አንቺ ለተንኮልና ለክፋት ነው የተፈጠርሹ። እኔ ከአንቺ ጋር የምታገልበት ምንም ጉልበት የለኝም። ድሮስ የምፈልገው እሱን አደለ። እንዲ ተስፋ እንድትቆርጭ አንቺ ጉልበት ሲያንስ የእኔ ጉልበት ደግሞ ይጠነክራል። አንቺን አንቅረው ሲተፉሽ እኔን ደግሞ እንደማር ይልሱኛል። አባዬ ከዚህ መሄድ እፈልጋለሁ። ምን እንሄድ ስልሽ እኮ እንብያልሽኝ አንቺ ነሽ። አባዬ ምክንያት አትጠይቀኝ፣ ብቻ ከዚህ እንሄድ፣ እያለች እያለቀሰች እንዲወጡ እየለመነችው ነው። ለምን ጎዳና አይሆንም አባዬ፣ እኔ እናንተ ብቻ የምንሆንበት ለምን ሰላም ያለው ቦታ እንሆንም? አቃታት። በቃ ተሸነፈች። በእውነት ላይኮንን ባናገረው እኮ የሆነ መፍትሄ አላጣም። ግን ልጅ፣ አንቺ ደህና ነሽ አይደል? እለት ማለት ነው። አባትዬው በጣም ነው የሚያሳዝነው። በእውነት አባዬ፣ ደህና ነኝ ብዬ በዋሽህ ደስ ይለኝ ነበረ። ግን አባዬ፣ እኔ ደህና አይደለሁም በጣም ተጎድቻለሁ። በዚህ ሰዓት ሞቴን ብቻ ነው እየተመኘሁ ያለሁት ትለዋለች ማለት ነው። እንዲህ ልጄ፣ ማነው ልጄን እንደዚህ ያስከፋብኝ? ሄደን ነች አይደለ? በዚህኛው እንኳን ማንንም አልወቅስም፣ የራሴ ጥፋት ነው። ራሴ ነኝ የራሴ ጠላት ትላለች። በእውነት በጣም እያለቀስክ ነው። የራሴ ወይኔ አምላኬ ትዕግስት ስጠኝ። ምንድን ያልሽው ልጄ? ነገር ሁሉ ከተወሳሰበብኝ አባዬ፣ ምንም ነገር ሳጠይቀኝ ከዚህ ቤት በጊዜ አስወጣኝ። በቃ አባዬ አስወጣኝ፣ ከዚህ ቤት ትለዋለች ማለት ነው። አረ ልጄ አታልቅሺ፣ ልጅ አታልቅሺ፣ በቃ አታልቅሺ ነው አሚን ልጄ፣ አታልቅሺ። ሁሉም ነገር ለበጎ ነው። ምን እንደ ፌንታ ያዘለልሻል? አይ ምንም። ትልቅ ሰው ሲመጣ እኮ ደንገጥ ማለት ያስፈልጋል ብዬ ነው ሰሞኑን እዚህ ተንከሲስ ላይ ያየውት ያለ ነገር ምንም ደስ አላለኝም። እንኳን መጡ ኑሐሚን ተብያውና፣ እዚህ ቤት ስንት ተንከሲስ አለ? የሰዓቱ እኮ ነው። ስንት ሽንት ቤት የምትመላለሰው? እና ፈልጋ ይሆናላ። ሽንት ቤት መመላለስ ትልቅ ነገር ሆኖ ነው የምታወሪ? ተደጋጋሚ እኮ ነው እየሄደች ሽንት ቤት ስታስመልስ የማያት። እስከማውቃት ደግሞ ኑሐሚንን የሰው ጨጓራ ትልጣለች እንጂ ጨጓራ የሚባል በሽታ የለባትም። እሱን እንኳን አላጠራሁም፣ ግን እስከጠራ ድረስ የጠረጠርኩት ወይም ብነግሮትስ። ቆይ ምን ጠርጥረሽ ነው? ጠርጥር ከገንፎ አይጠፋም። ስንጥር በሽታ ይሰ በሽታ ይሰንጥረሽ። አረ ኢትዮጵያ ሕዝብ ስድብ ይችላልን? ስድብ ይችላል። ጌታ አሜን አሜን፣ አለች አሜን። ይመስለኝ እቺ ልጅ ሆፕ ሳትሆን አትቀርም። ሳት አርግዛ አትቀርም። ሁሏን ዘግታ ለብቻዋ ታለቅሳለች። መፈጠሬን ጠላሁ፣ ብሞት ይሻለኛል ምናምን ትላለች። አንተ በሽታ ቢሆን ትዬ ታክሞ መዳን እየተቻለ እንዴት ተስፋ መቁረጥና ማልቀስ አስፈለገ? ይመስለኛ አርግዛ ነው። ወሬ እንዲመቸል ለምን ቡና ላፈላለሁ።

እንዲሁም ኮሚሽኑ ይቅርብኝ። ኧረ ፈጣሪ ክርስቶስ እናትነት ወት ይበልጥብኛል። እግዚኦ መሐረነ ክርስቶስ ጠቀስ የምንንታጠልጣጥ ነው አልበት ወሬ ይህን ነገር በደንብ ማጣራት አለብኝ። ደግሞ እኮ ነገሩ እውነት ከሆነ ኤርሚያስ የልጅ አባት ሆነ ማለት ነው። አዎ ኤርሚያስ የልጅ አባት ሊሆን ነው። ጉድ ጉድ ጉድ ጉድ ጉድ ጉድ ይህ ነገር በፍጹም አላምንም። ቆይ ይህን ነገር ማን የነገረች? ኤደን ራሷ ናት የነገረችኝ ብላ ትነግረዋለች ለኤርሜ ማለት ነው። ውዶችዬ ይገርማል። ይቀጥላል።